ጤና ይስጥልኝ። ዜና ስፖርት ከኤስሪ ፊርዳውስ አብዱልሐኪም ዜናዎቹን እያቀረብኩ ወደ እናንተ አደርሳለሁ። በቅድሚያም አርሰናል ከፓሪሻን ጀርመን ከፔጄ የሚጠብቀው የሻምፒዮንስ ሊግ የግማሽ ፍጻሜ የመጀመሪያ ጨዋታ ዛሬ በኤሚሬትስ ይከናወናል። የአውሮፓ ሻምፒዮንስ ሊግ ዋንጫ ማንሳት ያልቻሉት ሁለቱ ክለቦች ዘንድሮ አዲስ ታሪክ ለመስራት ተዘጋጅተዋል። የእንግሊዝ ክለብ ለመግጠም ለንደን የደረሱት ፓሪሳን ጀርመኖች ከአርሰናል ጋር በእንግሊዝ ፌስ ተገናኝተው መድፈኞቹ ሁለት ለአንድ አሸንፈው ነበር። ይህ የደርሶ መልስ ጨዋታ ግን የተለየ መልክ ይኖረዋል ተብሎም ይጠበቃል። ጨዋታው በኢትዮጵያ ሰዓት አቆጣጠር ከምሽቱ አራት ሰዓት ላይ ወይም ስቱዲያችን በሚገኝበት ዩናይትድ አረብ ኤምሬትስ ከምሽቱ 11 ሰዓት ሲል ይጀምራል። የስሎቪያ ዜግነት ያላቸው ስላቮቬንቼች ጨዋታውን በዋና ዳኝነት ይመሩታል። በዚህም የሰሜን ለንደኑ ክለብ አርሰናል ዋና አሰልጣኝ ሚካኤል አርቴታ ከምሽቱ የፒኤስጂ ጨዋታ በፊት ከጋዜጠኞች ጋር ቆይታ አድርገዋል። ሪካርዶ ካላፊዮሪ ለጨዋታው ብቁ አይደለም ቤን ዋይት እና ሚካኤል ሜሪኖ ልምምድ ሰርተው ማሳለፋቸውን ተናግረዋል። የምሽቱ የፒኤስጂ ጨዋታ ኤምሬት ስታዲየም ከተገባ ወዲህ ከተደረጉት ትልቅ ጨዋታዎች አንዱ ነው ብለዋል። በአሁኑ ሰዓት ትልቅ ታሪክ እየጻፍን ነው፣ ነገር ግን የበለጠ ትልቅ ታሪክ መጻፍ እንፈልጋለንም ብለዋል። ተጫዋቾቹ እንደ ሪያል ማድሪድ ሁሉ ፒኤስጂን ማሸነፍ እንደምንችል እና ከእነሱ የተሻለን እንደሆነን ይሰማቸዋልም ሲሉ ተናግረዋል። ወደ ሻምፒዮንስ ሊጉ ዋንጫ ተቃርበናል፣ አሁን አጋጣሚውን ተጠቅመን ዋንጫውን ማሳካት አለብንም ብለዋል። የመድፈኞቹ የፊት መስመር ተጫዋች ጋብርኤል ማርቲኔሊ አርሰናል የመጀመሪያ የሻምፒዮንስ ሊግ ዋንጫውን እንዲያሸንፍ እንደሚሰሩም ተናግሯል። የአውሮፓ ሻምፒዮንስ ሊግ ዋንጫ እንደምናሸንፍ እናምናለን የሚለው ማርቲኔሊ በዚህ ዓመት የማሸነፍ እድሉ አለንም ብሏል። አርሰናል ቤቴ ነው፣ ክለቡን እወደዋለው በጣም ብዙ ቆንጆ ነገሮችን ሰጥቶኛል፣ ሲል ተደምጧል። ማርቲኔሊ አክሎም አርሰናል ከዓለም ምርጥ ክለቦች አንዱ ነው፣ ሻምፒዮን ሊግ ማሸነፍ ይገባዋልን ብሏል። ዋንጫውን ማሸነፍ እልማችን ነው፣ የዚህ ቅጽበት አካል በመሆናችን ደስተኞች ነንም ብሏል። በተያያዘም እኛ በጥሩ ቁመና ላይ ነን ብለዋል፣ ሉዊስ ኤንሪኬ። የፒኤስጂ ዋና አሰልጣኝ ሉዊስ ኤንሪኬ ቡድናቸው ሙሉ ትኩረቱ የአርሰናል ጨዋታ መሆኑንና ዝግጁ መሆኑን ገልጸዋል። በጥሩ ቁመና ላይ ነን ያሉት ሉዊስ ኤንሪኬ አርሰናል ከኳስ ጋር ጠንካራ ነው፣ በዛሬው ጨዋታ ራሳችን ላይ ማተኮርና ማድረግ ያለብንን እናደርጋለን ብለዋል። አርሰናል ከአውሮፓ ምርጥ ቡድኖች አንዱ ነው፣ በግማሽ ፍጻሜ ያሉ አራት ክለቦች እዚህ መሆን ይገባቸዋል። እዚህ መጮት በጣም ከባድ ነው ሲሉ ተደምጠዋል። ኤንሪኬ በሻምፒዮንስ ሊግ የመጀመሪያ ዙር በአርሰናል ስለመሸነፋቸው የተነሳላቸው ሉዊስ ኤንሪኬ ጨዋታው ሰባት ስምንት ወራት ሆነውታል ሲሉም ገልጸውታል። አክለውም ጨዋታውን በድጋሚያቸዋለው ብዙ ልዩነት አለው፣ የሻምፒዮንስ ሊግ የመጀመሪያ ዙር ደረጃችንን አሳድጎታል፣ አለማችን በፒኤስጂ ታሪክ መጻፍ ነውም ብለዋል። ሌላኛው መረጃችን የሚሆነው አንቸሎቲ ብራዚልን ለመረከብ ተስማሙ። ጣሊያናዊ አሰልጣኝ ካርሎ አንቸሎቲ የብራዚል ብሔራዊ ቡድንን ለመረከብ ከስምምነት መድረሳቸው ተገልጿል። አሰልጣኝ ካርሎ አንቸሎቲ ላሊጋው ሲጠናቀቅ ሪያል ማድሪድን እንደሚለቁ ለክለቡ ማሳወቃቸውን መዘገቡም አይዘነጋም። ካርሎ አንቸሎቲ አሁን ላይ የብራዚል ብሔራዊ ቡድን በሚቀጥለው የ2026 ዓለም ዋንጫ እንደሚመሩም ተገልጿል። አሰልጣኙ በቀጣይ የስፔን ላሊጋ እንደተጠናቀቀ ብሔራዊ ቡድኑን ይረከባሉ ተብሎ እንደሚጠበቅም ተዘግቧል። በመጨረሻም የፊታችን ረቡዕ የሚጠበቀው የባርሴሎና እና ኢንተር ሚላን የሻምፒዮንስ ሊግ ግማሽ ፍጻሜ ጨዋታ የሚመሩት ዳኛ ታውቋል። ጨዋታው ፈረንሳዊ ዳኛ ክሌመንት ቶርፒን በመሀል ዳኝነት እንደሚመሩትም ይፋ ሆኗል። ፈረንሳዊ ዳኛ ክሌመንት ቶርፒን የባርሴሎና ጨዋታ ለመጀመሪያ ጊዜ የሚመሩም ይሆናል። ዋና ዳኛው በዚህ ዓመት አምስት የስፔን ክለቦች ጨዋታ ሲመሩ ሁሉንም የስፔን ክለቦች አሸንፈዋል። በተያያዘም የኢንተር ሚላን ዋና አሰልጣኝ ሲሞን ኢንዛጊ ቡድናቸው ባለፉት ሶስት ተከታታይ ጨዋቶች የገጠመውን ሽንፈት የሚያም ሲሉ ገልጸውታል። ያለፉትን ሶስት ሽንፈቶች የሚያሙ ናቸው ያሉት አሰልጣኝ ሲሞን ኢንዛጊ ቢሆንም ወደ ባርሴሎና የምንሄደው ያለ ፍርሃት ነው ብለዋል። ኢንተር ሚላንና ባርሴሎና ለመጨረሻ ጊዜ የተገናኙት ከሶስት ዓመታት በፊት ሲሆን ጨዋታው ሶስት ለሶስት በሆነ አቻ ውጤት ተጠናቆም ነበር። ረቡዕ በሚደረገው የግማሽ ፍጻሜ የመጀመሪያ ዙር ጨዋታ ኢንተር ሚላን የቤንጃሚን ፓቫርድ ግልጋሎት ላያገኝ እንደሚችልም ተገልጿል። ለሰዓቱ ያስኳቸው የስፖርት ዜናዎች እነዚህን ይመስሉ ነበር። መልካም ቀን